እንዴት ራሷ በሰራችው ግፍ እራሷ ተጣምዳት ይገኛለች ማለት ነው። የወለደቻት እናቷ ራሱ እኔ አላቅሽም፣ ምን ነው አንቺ የተወለደሽበት ቀን ቀኗ የተረገመኝ ትሆን ሆዴ ውስጥ ሆነሽ ምነው ባስወረድኩሽ ኑሮ እኔ እንዳንቺ አይነት ልጅ የለኝም ብላ ከቤት ውስጥ አስወጣታለች ማለት ነው። እንደዚህም ደግሞ ወንድም ስድብ አድርጎ ነው ከቤት ውስጥ ያስወጣት ማለት ነው። እኔ እኮ ታንቺ ጋር ተባባሪ መሆን ከጀመርኩ ቆይ፣ ተባባሪ መቶ ካንቺ ጋር ላለመተባበር ከተውኩ በጣም ቆይቻለሁ። ምክንያቱም የግድያ ሀሳብ ስታመጪ ይህንን ሀሳብ ካንቺ ጋር ትቻለሁ እና ከቤት ውስጥ ውጪ፣ እኔም ማላቀሽን ብሎ ከቤት ውስጥ አስወጥቶ ጥሏታል ማለት ነው። ምክንያቱም የምትሄድበት ስትጠፋ ምንድን ነው ያደረገችው? መጨረሻ ላይ ቀጥታ ወዴት ነው የሄደችው? ወደነ ወንድዬ ቤት ወደ ቤት ነው የሄደችው ማለት ነው። ወደነ ማሚ ቤት ማለት ነው። ምክንያቱም የምትሄድበት ቦታ ጠፋባት ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ አለው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናቷን አሰቃይ ድራማ ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሁላችሁም ላይክ፣ ሼር እያደረጋችሁ እንድታበረታቱኝ የእውነት በአክብሮት እጠይቃችኋለሁ ማለት ነው። አበረታቱኝ እኔን የአረብ ሀገር ሻማዋን እህታችሁን ስደተኛዋን እንድታ አበራተቱን ይጠይቃችኋለሁ። ኮሜንት ላይ አስተያየታችሁን ጻፉልኝ። እንግዲህ ምንድን ነው የተፈጠረው መሰላችሁ በትናንትና የተፈጠረው ነገር ምንድን ነው? የወዴት ያው ግማሽ ክፍል ትናንትና አቅርቤላችኋለሁ። ዛሬ ደግሞ ግማሽን ክፍል ነው የሚያቀርብላችሁ የወዴት ምንድን ነው ያደረጋችሁ ከቤት ውስጥ ሁሉም አይንሽን ላፈርስ ብሏት ሲያባሯት፣ ቀጥታ ወደ እናትየዋ ቤት ነው የሄደችው። እናትየዋ ቤት ደግሞ ስትሄድ እማዬ፣ ሁሉ ነገር እኮ ታወቀብኝ ታወቀብኝ፣ ምክንያቱም ያቺተን ከሴት ሰራተኛ ቤት ውስጥ ካሜራ ደቀና ነበረ የማደርገውን ያረኩትን ነገር እንዳለ ቀርጻ ለወንድዬ አሳየችው፣ ወንድዬ ከቤት ውስጥ አስወጣኝ ብላት ትናገራለች ማለት ነው። ከዛን ስትል እንደዛ አደረገች ጎሺ የበለሽ። እኔ አንቺን አሁን አላቅሽም። ከቤት ውስጥ ውጪ፣ እኔና አንቺ እንተዋወቃለን እንዴ? ትላሳለች ማለት ነው። እማዬ እኔ እኮ ልጅሽ ነኝ። ልጅስ ብትሆኚ ልጄ የምሆንሽ ምንም፣ እኔ አንቺን አላቅሽም። የት እንደመጣሽ አላቅም። እንደውም አንቺን እኮ በእርግዝና የሰዓት ራሱ ለማስወረድ ፈልጌ ነበረ። ምነው ባስወረድኩሽ ኑሮ። እንዳንቺ አይነት አይነት ልጅ የለኝም። እማዬ ክፋቱን እኮ አንቺ ነሽ እኮ ያስለምርሽኝ መልካችን ልለያይ ይችላል፣ ግን ውስጣችን አንድ ነው። ይሄንን ክፋት እንዳስብም እንዳደርግም የምትገፋፊኝ አንቺ ነሽ። መርዙንም የሰጠሽ አንቺ ነሽ። ምክንያቱም ምን ይሻለኛል አሁን መፍትሄ፣ ወዴት መሄድ ይሻለኛል፣ ምን ማድረግ ይሻለኛል ስትላት እናትየዋ ቀጥታ ሄደሽ እስር ቤት እጅሽን ስጪ፣ እድሜ ዘላለምሽን እዛው ታስረሽ ትኖሪያለሽ። እኔ ደግሞ መታሰር አልፈልግም በዚህ እድሜ በትንሽ እድሜና ጥቂት ሰዓት ነው የቀረችኝ። በዚች ሰዓቴ እስር ቤት ገብቼ መታሰር አልፈልግም በአንድ ክፍል ውስጥ ምክንያቱም እንደፈለገኝ አጣጥሜ መኖር ፈልጋለሁ። ሂጂና እጅሽን ስጪ። ምንም ምንም ምንም ምንም እንትን የለሽም፣ ምክንያቱም የምታደርጊው ነገር የለሽም ከዚህ ሌላ ብላ ትላታለች ማለት ነው። እማዬ እንዴት እንደዚህ ትያለሽ? ምንም ብኩ እኔ ልጅሽ ነኝ አንቺም እናቴ ነሽ ትላታለች ማለት ነው። ልጅነትና እናትነት በፊት ቀረ። ምክንያቱም መድኃኒቱ ስትሰጪ ተጠንቀቂ ጀርባሽን ብዬ ነበረ። ጀርባሽን እያሳየሽ አስነቅጣሽ እዚህ ደረጃ ደረሰችሽ። ከቤቴ ውጪ እኔ አላቀሽም። ከዛሬ ጀምሮ በሄድኩበት እንዳትሄጂ በመጣሁበት እንዳትወጪ ብላ አውጥታ ታባራታለች ማለት ነው። የወዴት ደግሞ ታያለሽ። እኔ ከታሰርኩ አንቺ መታሰር አለብሽ። ምክንያቱም ያንቺ እጅ ነው አብዛኛ ያለበት። ምክንያቱም መድኃኒቱንም የሰጠሽኛ አንቺ ነሽ። ትዳሬ እዚህ ደረጃ እንዲደርስ በሰላም እንድኖር በሰላም የምኖረውን ትዳር ለዚህ ደረጃ እንዲደርስ ያረሹ ሁላ የአንቺ ስራ ነው ብላ ትላታለች ማለት ነው። እኔ የማውቅሽ ነገር የለም ትላታለች። ውጭ ደግሞ ስትሄድ ለወንድምየዋ ትነግራለች ማለት ነው። ወንድምየዋን ምን ሆነሽ ነው የመጣሽው ብሎ ይላታል ማለት ነው። ከወንድዬና የወንድዬ እናት ከቤት ውስጥ አባረሩኝ ብላ ትላለች ማለት ነው። ለምንድን ያባረሩ ስላት የግድያ መድኃኒት ለእነሱ ምግብ ውስጥ ቀይቄ ስሰጣት አይተው በቪዲዮ አለምዬ ቀርጻ ቪዲዮን ሰጠቻቸው ከዛም በኋላ አይቶ ከቤት ውስጥ አባረሩኝ እንኳን ጎሼ እንኳን ያባረሩሽ ብሎ ይላታል ማለት ነው መቼስ በእርግጠኝነት እማዬ ምን አለች ስትል እማዬማ ከቤት ውስጥ አባረኝ አባራኛለች ወንድሜ ምንሻለኛል ብላ ትለዋለች ማለት ነው እኔማ ከበፊቱም ለማየ ተናግሬ ነበረ፣ ከዚች ልጅ ጋር እጅሽን አሳርፌ እንዳትተባበሪያት ብዬ ነበረ። ለካ እማየ የሰው ምክር ትሰማለች፣ ምክሬን እንደምሰማ ገና ዛሬ አወቅኩ አላት ማለት ነው። ማለት ምን ማለት ነው ስት ነው ከዛሬ ጀምሮ ከወዲት ጋር ያለሽን አቀራረብ በልኮ አድርጊ። የወዲት ማለት ነፍስ ገዳይ ስለሆነች ከዛሬ ጀምሮ ከእሷ ጋር የምታደርጊውን ነገር ብታቆሚ ይሻልሻል ብዬ አስጠንቅቂያታለሁ። ለካ እናቴ የሰው ቃሌን ትሰማለች ብሎ ይላታል ማለት ነው። አንተ ነክ እንደዚህ ያድኩ አዎ አንተሳ እኔም አንቺን አይንሽ ማየት አልፈልግም አሁን ከዚህ ቤት ውጭልኝ፣ ይላታል ማለት ነው። በጣም ነው የተናደደችው። በጣም እንዴት እንደዚህ ትለኛለህ? እንዴት እንዴት ብላ ትላለች ማለት ነው። በቃ አልኩሽ ከዛሬ ጀምሮ አይንሽን ማየት አልፈልግም። ምክንያቱም አንቺ ነፍስ ገዳይ ነሽ። ከነፍስ ገዳይ ጋር ደግሞ እኔ ምንም ነገር የለኝም ይላታል ማለት ነው። ከዛን ከቤት ውስጥ እየወጣች እያለች ደግሞ ሰራተኛዋን ታገኛለች። ማንን? ዓለምዬን ማለት ነው። ዓለምዬ አንቺን ነፍስ ገዳይ ለብላ ትሰድባት ትሰድባታለች ማለት ነው። ዓለምን አንቺም ሰራተኛ እንደዚህ እኔን ትሰድብኛለች ብላ ትለዋለች ትላታለች ማለት ነው። አርፈሽ ተቀመጭ። አሁን ወደ መጣሽበት መሄድ ይሻልሻል፣ ከቤት ውስጥ ውጪ። ይሄ እኮ የኔ ቤት ነው ትላለች ማለት ነው። ከቤትነቱንማ ከአሁን ወደ ተሰናብተሻል። እናትሽ ስላሰናበተችሽ እኔ ማሰናብትሻለሁ፣ አለበለዚያ ውሻዬን ፈትቼ እለቅብሻለሁ ትላታለች ማለት ነው። ውሻ እያሳደግሽ ውሻ አለ እንዲ ያል ትላታለች ማለት ነው። አወድ አለኝ፣ ለዛውም ወንድምሽ ነው የኔ ውሻ ትላታለች ማለት ነው። አንተ የእሷ ውሻ ነክ ትለዋለች ማለት ነው። አወድ የእሷ ውሻ ነኝ። ለዛው ምስኪን ንጹህ ሰው ናታ። ከሰራተኛ ጋር ነው ከሰራተኛ ሰራተኛ ጋር ነው እንደዚህ የምትጃጃለው አለችው። ብትሆንም ንጹህ ልብ አላት የሚወደድ ፍቅር አላት ካንቺ የምትሻል ነች ብሎ ይላታል ማለት ነው። ራሷን እየነጨች ከዛ ቀጥታ ወዴት ትሄዳለች ማለት ነው? ወደነ ወንድዬ ቤት ሄደች ማለት ነው። ምክንያቱም እች ሴትዮ መሄጃ የላትም እናትየውም እኔ እኔ የገረሜ ነገር ምን እንደሆነ ታውቃላችሁ እናትየው ምን አይነት ራስ ወዳጅ ናች? ምን አይነት ሴትዮ ናት አስባችሁታል። እናቴ ልጅ ብሎ ያ ለግድያ እንደዛ ሲተባበሩ የነበሩ ሰዎች ዛሬ ወዴት ሄዱ? ዛሬ ወዴት ገቡ? አይገርማችሁ? የእውነት ቤተሰቦች አይገርማችሁ? ወዴት ወዴት ደረሱ? እንደዚ ሲተባበሩ የነበሩት እናትዮ በርቺ ጠንክሪ ብላ መድኃኒቱ ስሰጣት የነበረችው ሴትዮ ዛሬ ወደ ታደረገቻት የእውነት በጣም ነው እኔ የገረመኝ። እውነቴ ነው ምላችሁ በጣም ነው የገረመኝ። ከእንደዚ አይነት ሰው ፈጣሪ ሰውራችሁ። እናትዮ ምናክል እንዲት ራስ ወዳጅ ናት! ምናክል ራስ ወዳጅ መሆኗን አያችሁ አደለ ተረዳችሁ? ቤተሰብ እና እኔ የእውነት ማመን ማመን ማመን ነው ያቃተኝ ማመን ማመን ማመን የሚባል ቃላቶች ነው ያቃተኝ ማለት ነው ምክንያቱም እና መሰለኝ ማለት ነው። እኔ እውነቴን ነው የምላችሁ ማለት ነው። እና እኔ አላውቅም። ከዚህ ድራማ ውስጥ ብዙ ነገር የምንማርበት ብዙ ከሌሎቹ ድራማ አስተማሪ የሆነ ድራማ ነው። እኔ ብዙ ነገር ነው የተማርኩባት። በዛ ላይ ከነማን በሎ አለምዬ፣ እንደና አለምዬ መልካም ሰው፣ እንደነ ፀሐዬ መልካም ሰው እንዴት ዬ ሰዎችን የሰዎች ክፉ ነገር ሲሰሩ ለማዋረድ ያላቸው ፍላጎት፣ ሰዎችን ለማዳን ያላቸው ፍላጎት እኔ በጣም ነው እያስደሰተኝ። ቤተሰቦቼ እናንተም እንደኔ ከተደሰታችሁ እውነቴን ነው የምላችሁ አስተያየት ጻፉ ማለት ነው። እኔ በራሴ በጣም ደስ ያለኝ ማለት ነው። ምክንያቱም አለምዬ አንድ እናቷን ትታ ለዚች እናት ነፍሷን እንዳይወጣ። ምክንያቱም በእርግጠኝነት አለም ከዚህ ቤት ከወጣች በአንድ አፍታ ነው ነፍሷን የምታወጣው ማለት ነው። አይደለም መድኃኒት አንቃ ነው የምትገላት ምክንያቱም የወዲት በጣም ስሜተኛ ነች፣ ስሜተኛ ነች። ነገሮችን በፍጥነት ማድረግ ነው የምትፈልገው ማለት ነው። እንግዲህ እማየም ነብር ሆና አባታለች ማለት ነው። ከልጇ ጋራ ነብር ሆና አባታለች ማለት ነው። ንጉሴ ባሌ ሞጎሴ እያሌ ስትጨማለቅበት የነበረችው ባሏም እንግዲህ ዛሬ ነክቶባት እንግዲህ፣ አይን ላፈር ሽላፈር አንቺን ማየት አልፈልግም ብሏታል ማለት ነው። የእውነት እንደዚ አይነት ክፉ ሰዎች እግዚአብሔር በቶሎ ያጋልጣቸው። በጣም እንደዚህ ክፉ መጥፎ ነገር ሁሌ የሚሰሩ ሰዎች እግዚአብሔር እለት በለቱ ያጋልጣቸው። ምክንያቱም ስታታልል ነበረ፣ ሁሌ ሙዳ ሙድ ስትጫወት ነበረ። ታቃላችሁ፣ እንዴት ወንድዬን እንዴት እንደምታታልለው ንጉሴ የኔ አባት የኔ ፍቅር የኔ ዘውዴ ምናምን እያለች ነበረ ማለት ነው እና ግን እድሜ አለምዬ የእውነት መመስገን የሚገባት ልጅ ነች። እንደሱ አይነት ጀግና የእውነት እግዚአብሔር ያብዛልን ብዬ ነው የማስበው። በነገራችን ላይ እኔ አለምዬ ከድራም ውስጥ በጣም ነው የምወዳት፣ ምክንያቱም ከአንደበቷ የምታወጣት ቃላቶች ራሱ ብዙ ሰዎችን የሚያስተምሩ ቃላቶች ናቸው ማለት ነው። የወዴት ደግሞ እንግዲህ እንደምታዩት የወዴት ጉዴት ብያታለሁ። ድሮ በኢትዮጵያ ላይ ጦርነት እያወጀች አንድ የወዲት ጉብሪት የምትባል ሴትዮ ነበረች። ንግስት ትባላለች። ያው ግን ደግሞ ንግስት እናውን ፈርሷል እንደ እሷ በላት ማለት ነው ጨካኝ። ብዙ ሰዎች በእሷ የተነሳ ሞተዋል፣ ነፍሳቸውን ተሰውቶባቸዋል፣ ሀገር ጠፍቷል። ብዙ ታሪክ የጠፋም ታሪክም ጠፍቷል ማለት ነው እኔ ሳስበው ከእሷ ጋር አንድ ነች ብዬ ነው ማስባት ማለት ነው። አይታችኋል እማዬ ራሱ ምን እንዳለ ታውቃላችሁ? የወዴት ጎዴት ነው ያለቻት ማለት ነው። እውነትም የወዴት ጎዴት በጣም አረመኔ፣ ጨካኝ ነች። እና እማዬ እንግዲህ አይታችኋታል ምን አክል እንደታገዘቻት ምን አክል ትዕግስተኛ እንደሆነቻት እንዴት እያነቀቻት እያስፈራራቻት እንዴት ዝም እንዳለቻት ማለት ነው። እንግዲህ እውነቴን ነው የምላችው የወዴት እንግዲህ ክስል ብላ፣ ድሮ መልኳ ከሰል ነበረ፣ ከእናታ ጋራ ክስል ብላ ወደመጣችበት ተመልሳለች ማለት ነው። ፀሀዬና አለምዬ ደግሞ ዛሬ ፍንድቅድቅድቅ ብሎ እንደ ፍንድሻ በየውጭው ላይ እየተሳሳቁ ይገኛሉ ማለት ነው። በጣም ነው ደስ ያላቸው። ምክንያቱም ያደረጉት ድርጊት በጣም ያስደስታቸዋል ማለት ነው። አለምዬ አለም እንትናን ፀሀይን ታመሰግናታለች። ፀሀይ ደግሞ አለምን ታመሰግናታለች። አጠገቧ ቆሞ ማለት ነው። ምክንያቱም እንደዛ አይነት ነገር ውስጥ ስላሳተፍሽና እሷ ደግሞ ስለረዳሽኝ በጣም እናመሰግናለን እየተባሉ እየተመሰጋገኑ ነው ማለት ነው። እንግዲህ የወዲትዬ ከንተ ቁጥጥር ውጭ ሆናለች ማለት ነው። ምንም ነገር ልታደርግ አልቻለችም ማለት ነው። ማየም ያው በጣም ነው የተናደደችባት። ታውቃላችሁ ማየ በጣም ይቅር ባይነች ግን ደግሞ በድግግሞች ሁሌ የምትሰራው ስራ ይቅር የሚያስብላሽ ስራ አይደለም። እና በጣም ነው የተናደደችባት። በጣም አይንሽን ማየት አልፈልግም ከዛሬ ጀምሮን ያለቻት ከቤት ውስጥ ውጪ